ወይ ጉድ! ዛሬ ቅባቱም ታፑሽም እንደው የት ሀገር ሂደው ነው ይ ብቻዬን እኮ ቁጭ አድርገውኝ ቀሩ። ለነገሩ ጥሩ ነው እንኳን ቀሩ። ዱሮ እነሱ ሳይኖሩ ብቻዬን ቁጭ ብሎ የሚገዛኝ ሰው አላጣ። ሌላው ቢቀር የሚገዛ እንኳን ባይኖር ለወሬ ሰው ይመጣ። ዛሬ እነሱ መጡ፣ ያው ገንዘብ የለ ወሬ የለ። እንደውም እሱ ጋር መጨቃጨቅ፣ ከዛ ጋር መጨቃጨቅ ከሆነ ስራዬ ለበጎ ነው፣ እንኳን ያልመጡ

በሃርሞኒንክ እኮ ይሄ ለሜቲንግ እኮ የማይጠቅም ቡድን እኮ ነው። ለአቋማሪ የተሸጠ ቡድን እኮ ነው። መጀመሪያም እኮ ብዬ ነበር አይጠቅምም። ኧረ በጣም ግራም ቀኝም ፊትም አሏ ሆነቲ እኮ ሙኒክ በአርሞኒንክ እኛ እኮ ጉድ ሰራን እኮ። ያሸንፋል ስንል አያሸንፍም ይሸነፋል ብለን ደግሞ ስንል ደግሞ አምስት አምስትና ስድስት ጎል ያገባል። ምን ብለን እንቁረጥ እንግዲህ እሱ እ ዝም ብሎ እ አከሰረን እኮ ኧረ እውነቶትን ነው ነው እኔ እኮ ታውቆኛል ግን አታስገባ እያሉኝ አስገብቼ እንዴ! ምን አንተ ብቻ የዓለም ሕዝብ እኮ በሀርሞኒንክ እኮ እንደማይጠቅም ጎል እንደማስገባ እያወቀ እኮ ነው ሚቲንግ ውስጥ የሚከቱት። የስምንትና የዘጠኝ ሰዓት ጨዋታ እየተጫወተ ባዶ በቃ ምንም ነገር የለም። እኛ ሁሉ እኮ ከሰር መግባት የለበትም ሚቲንግ ጋር በጨራሽ። ኧረ እማምዬ የኳቸው ወይን እኮ እንደ እርሱ የሚያርፍ የለም። እኔ የምለው ቆይ ለምንድን ነው ግን ሹት ሊስት ምናምን እያወጡ ለምንድን ነው የማያከፋፈሉት? ትኬት ማለት ደማን ቸግራለው። ማም ይየበቀ ይወጡ እሚበላ እሚበላውን እሚበላ እሚበላውን እሚበላ እሚበላውን እያወጡ ትኬቱን ለሚፈልግ ሰው ጨብ ጨብ ጨብ ማድረግ ነው። ደሞ በስልክ ሆኖ ጠከ ጠከ። ምን ይሄ እኮ የሚታወቅ እኮ ነው ይሄ በፌስቡክ በቴሌግራም አለ ተብሎኮ የሚበላ ጨዋታ ነው ብለውኝኮ። በባለፈው እኔ 13 ቆረጥኩኝ 13 ቆርጬ አስራ ሁለቱ ወደቀ አንድ ነው ያገኘት እኔ ምንም እኮ ኪሳራ እኮ ነው። ምንም አይጠቅም ነገር እኮ ነው። አንደኛ እኮ ነው። በቃ ያ እያደረጉ ቸብ ቸብ። ማሚዬ እኔ እን አይነት ውስጥ አልፈልግም፣ ይቅርብኝና። ሳይበሉ ሲቀሩ ደግሞ እኮ ይጣሉኛል። መጣው ዳረማ ምጅመኑ ነው አለ እንዴ ይሄ ህዝብ የት የሚያንቀው ነው? መብላትን እንደውም መበላትን ነው ሱስ ልማድ ምናምን ያረጋው። አሬ እኮ በዛውም በቃ ትኬቱን ለመግዛት ሲመጡ አሪፍ አሪፍ ጨው አሪፍ አሪፍ ወሬ ተቆታል ብዬ ነው። ወአ አሃ፣ ጥሩ ጥሩ ወሬ የሚለው ጥሩ ነው።

ወረኛ ደግሞ ወሬ ይዞ መጣብዬ። እኮ ደግሞ እሱ እንዲህ ብሎኝ ኩም አድርጎኝ፣ ደ ኩም እበላባና እንዲ እንዲ እንዲ እንዲ ነፋስተው አስቱዬ፣ ኧረ በሞት እኔ ግን እንደው እማማ ምን አድርጌዎት ነው ይሄን ያህል አስቱ፣ የጠፋች ያስገባች ተብዬ አልፈልግም። ውይ እንደው አፈር በበላሁ ሙች አሁን ይሄው ጧት ጀምሬ ቁጭ ብዬ ስላንች ነበር ሳውራይ ነው። እንደው እማማ ልሙትሎት፣ ምን አደረኩኝ? ምን አጠፋውና ነው ይሄን ያህል ቀን ስጠፋ። አስቱዬ የት ሄደች ተብሎ ተብሉ አልፈልግም። ይሁን ቤት ይመጣው አይፈልጉኝ። ስልኬ ላይ ደሞ ነው። አይ እውነትሽ ነው፣ መደወል ነበረብኝ። እኔ ላንቺ አልደወልኩ ለማን ደውላለሁ? እንደው እውነት ነው አጥፍቻለሁ። አስቱ አስቱዬ፣ ቅርበኝ እናት፣ ያትቀየምኝ። እኔ የምለው አስቱዬ፣ ምን አዲስ ወሬ አለ እንዴ የሰጠኝ ሚስት? የታፈራሁት የሙሉ ጓደኛ ማን ነበረ ስሟ ጥሩዬ ነው የምትይ አፌ ቁርጥ ይበልሎት ውይ ውይ ውይ አስቶ ብቻ በላዩ ላይ ሄደችበት እንዳትይ እሷ ምን በወጣትቴ ያ የተረገመ ባሏ ሰጠኝ እያለ ውይ ውይ እኔ ነው የማልቀስ እናታለም እንዲህ ኧረ እኔስ እሱ እናት አለም ጥሩ ሰው ነበር የሚመስለኝ እኔ እሷን ነው እንደው ምጠረጥራት የነበር። እንደው አስቱዬ ስሞትልሽ፣ በደንብ አድርገሽ ከስር ጀመረሽ አውሪ፣ ወደ ማን እንደሄደ፣ ለምን እንደሄደ፣ በስንት ሰዓት እንደሄደ፣ እንዴት እንደተገኘ፣ ይሄ ወሬ እንዴት እንደመነጨ፣ አንድ ባንድ ንገረኝ። ምን ነው አስቴር፣ ምን ማለቶት ነው? እኔን እያማከረ ነው እንዴ የሚሄደው? ለምን ሄደ ለሚሉኝ እኔ መልስ የለኝም። ማጋ ሄደ ለሚሉኝ ግን ይቺ ተኛ ቤት ዝቅ ብሎ ያለችው ማነሽ ስሟ ያቺ አበሩ ያበሩ እንኳን የፍቅረኛዋ እህት አልማዝ ያልማዝ ጓደኛ ማን ነበር ስሟ? ይ አስቱዬ ስሞትልሽ አሰገደች ናት። እንዳትየኝ አፌ ቁርጥ ይበልሎት፣ እማማ አሰገደች ናት። ያሰገደችው ይሄኔ ነው። ማልቀስ እናት አለ ኧረ ኧረ ኧረ እቺ ክፉ ሰው አንቺ፣ እንደው ደህና ሰው መስላ አንገቷን አቀርቅራ ለካ እንደዚህ መሰሪ ነበረች ማለት ነው። ሰው ሁሉ እኮ እንደርሶ ይመስሎታል አይደል እንዴ? እሙች እኔ እኮ ጠርጥሬ ያለሁ፣ ግማሽ ኪሎ ቲማቲምና ግማሽ ኪሎ ሽንኩርት የምትወስድ ሴትዮ በዱቤ መጣ፣ አሁን እኮ ሰሞኑን እኮ አንድ ኪሎ ሽንኩርት አንድ ኪሎ ቲማቲም ገዛች፣ ለዛውም ገንዘብ ከፍላ። ይህን ያልጠረጠርኩ ታዲያ መቼ ጠረጥራለሁ? ዘንድሮ ጉዱ በስቷ አልማማ። አረ አረ፣ እውነትሽን ነው፣ አረ እውነትሽን ነው። እንዲያው አስቱዬ ውህ፣ አረ እንዲያው ምን ጉድ ነው አንቺዬ። እኔ የምልሽ አስቱዬ፣ ካሳውን ሰረቀ የተባለውስ እውነት ነው እንዴ? አይ ማማ ስለ እሱ እንኳን የምነግሮት የለኝም፣ ግን ስሰማ ስሰማ ውሸት ነው አሉ። ይሄ ተካልኝስ በውርሶ ወንድሞ ጋር ተጣላ የተባለ እሱ እውነት ነው እንዲ? ይህንም ወሬ እኮ ጫፍ ሰብቻለሁ እኔ አሁን ጫፉን እንደ ስሩን የሚያስይዘኝ ነው የምፈልገው። አስቱይ አይ እሱም ውሸት ነው ሙቻ። አስቱይ ግድ የለሽ ውሸት ቢሆን ከስር ጀምረሽ አውሪኝማ። ኧረ አውሪኝ እስኪ እንደው ልወቀው አይማማ እንደ ትንሽ እንኳን ጫፉን ሳልይዝ ባይሆን ትንሹ ጫፉን ሊያዝና ልበጥረቅ ባደራ ቶሎ ደርሰሽ ቶሎ ተመለሽ። አደራ እንዳታስጠብቂኝ። እንግል እኔ እኔ እሱ ለስተፈቆት ባቀስ አሁን በወፍ በረር ነው። ደርሸሽ ቶሎ ነው ወይ ጉድ እኮ ነው። እኔ እኮ ድሮ እንደ ወሬ የወሬ ጅራቱ አይጠፋኝም ነበር። አሁን ጫፉን ከየት ላገኘው? እንዴ ትንሽ አገኛለሁ። ስሩ እንዴት ብዬ ላገኘው ዴ ዘገ አስ ያስቀረኝ ነው። እኔ የምለው አንዱ አንድ እንኳን ዕቃ የሚጠይቅ ሰው የለም። አሁንሽ ስለምን ላውራ? ስለ መንደሩ ሴትም አላወራ። ስለ አፍሪካ ብዛት ምንድን ነው ያሉት? የአፍሪካ ቁጥር ብዛት ነው ያለችኝ። የቅድሟ ደግሞ ስለ እዛ ማያገባኝ፣ አላወራም። ስለምን አወራለሁ? እንግዲህ ንፋስ ነው ዘመዴ ነው እንጂ እንግዲህ ሰው የለም ንፋስ ነው፣ ንፋስ ነው ዘመዴ ንፋሱ ነው። አንተ እንዴ፣ በዚህ ከርከሮ በመሰለ ድምጽ ትለፈልፋለህ እንዴ? ተው እንጂ የሰው ዘፈን አጣበላሽ። ምን ይመስላል? ምንድነው? ማዘር ደግሞ ከሙድ ያስወጡኝ እንዴ? በስንት በመከራ ያስታወስኩትን እንዴ ከሙድ አስወጡኝ። እስቲ ምን አይነት ነው ንፋስ ይዋስ ወጡኝ ምን አይነት ሴት እየሆኖት ግን አሁን ይሄ ዘፈን አይገኝም። በቃ ይሄ ሙድ አይገኝም። ሂድናቴ ሂደ ቤት ድና በማጀት በዛ ባልጋ ስር ፈልገው አታጣውም። ናታል ይዘውናል። ሂድ። ኧረ እኔ እዛ ድረስ አልመጣም። በጣም ደግሞኛል። እንዳትሄድ እንዳትሄድ ና ብያለሁ። ይኸው ሳረግም እኔ ምላሴ የጥቁር ነው። ነግሬሃለሁ ይደርሳል። እንዳትሄድ ነግሬሃለሁ። እና ቀይ ቀለም ሚቀበዋ ታዲያ እንዲሁም ቶ በቃ ቶ። እሺ እሺ እሺ በቃ ይቅርታ። ይኸው መጣው ምን ይሄን ያለ አንተ ትለመናለህ? ደግሞ አንተም ብሎ ባል እያልክ ደሞ። እንካስቲ ና፣ ቤቲንግ ቤቲን ግቆጣ ቆርጬ ነበረ፣ ስንት ለስንት እንደወጣ ንገረኝ እስኪ እናቴ። እንዴ፣ እንዴ፣ ማሙካ፣ እርሶም ቤቲንግ ይቆርጣሉ እንዴ? እስኪ እስኪ። ኧረ ወይኔ ሲያናድድ። በአስር ብቻ ነው የወደቁት። ሰው ቤቲንግ ቆርጦ እንዴት ባስር ይወድቃል እንዴ? በአንድ ይወድቃል እንጂ ባስር ይወድቃል? አረዴ ማስተዛዘኛ ራሱ ሁለት መቶ አለሁት ረዳ፣ ዝም በለው ወደዛ። አስር ወድቆብኝ እንዴት ማስተዛዘኛ ሁለት መቶ ብር አገኛለሁ? ማላቅ ነው አይደል የሚመስለ ። ለነገሩ ቆርጥበታለሁ ከሆነ ቆርጥበታለሁ። ማዙካ ቅድም ምን እያልኩ ነበር? ሲዘፍን የነበረው አስታውሱኛ እስቲ። ወይ ጉዲ እኔ ስዘፍን የነበረውን። አንተ ስዘፍን የነበር። እርስዎ ምን እያሉ ነበር ሲዘፍኑ የነበሩት? እኔ እንጃ እኔ አላስታውስም። ለማንኛውም ለምንድን ነው ቅድም ንፋስ ነው ዘመዴ ስትል የነበረው? ያፈቀርኳት ልጅ ከኔ ተሻለ ሰው አግኝታ ሄደች። ይኸው ድሜ ልኬን በቃ ንፋስ ነው ዘመዴ እያልኩ ኖራለሁ። እስኪ አስታውሱኝ፣ ማዙካዬ ምን ነበረ? እስኪ መግቢያው እኮ መቶልኛል፣ ማሉ ነው የጠፋብኝ። አስታውሱኝ እስቲ። አንተ ሁለት አመት ዘፍነ ያላስታወስከው፣ እኔም በምን በወጣኝ አስታውሳለሁ? ለማንኛውም ይውል ንፋስ ነው ዘመዴ ስትል ነው የነበረው። እሺ በቃ ማዙካዬ ደና ይደሩ። አረ ገና ጠዋት ነው። ወይ ምን አይነት የጨለድኩ ሰው ነኝ። በቃ ሺ ጉዳፍተርኑ ማለት እንግሊዘኛ ለካ ችግር ነው። ማዘርዬ ደና ያብሹ፣ ደና ይደሩ ማለት ነው ማዘርዬ። ዘፈኗ ምን ነበረች ለመጨረሻ ጊዜ? ወይ ንፋስ ነው ዘመዴ ንፋስ ነው ንፋስ ነው ዘመዴ

ይሄ አይ፣ እኔ እኮ የወሬ ስር ነው እንጂ ማጣ ጫፍ እኮ አላጣም። ጫፍ ማ የሰማው ነው እኮ። ምን እቺ ደግሞ እንዲያው። አሁን ወሬ አጣርተሽ ነው ያልኳት እንጂ ፈልስፈሽ ነው ያልኳት።

ምንድን ነው እንዲህ የወሬ ዳርዳሩን እያወሩ እንደው የሰው ልብ መስቀል? ምንድን ነው የተፈጠረው? ለምን አትናገሪ? ወይ ማማ እውነት እኮ እራሱን ካገለለና ከጠፋ ቆይኮ የሁሉት ከነውሸት ከነ ሉባልታ ሉባልታ ከነ ክህደት ርቆ የት እናየት፣ አልተገናኘም አንቺ ይሄ ሁሉ የፈጠራ ወሬ ነው እንደ የምትዩው በቃ ያወራ ነው ሁሉ ውሸት ነው። ጥሩዬና ሰጠኝም አልተፋቱም። አሰገደች ጋርም ውሸት ነው፣ አልሄደም። በቃ ውሸት ውሸት ሆኖ ቀረ። አያስቱማ፣ አንቺ እንዲህ የፈጠራ ወሬ አምጥተች ነው እኔንም እንደዚያ ርቅች ትልቋን ሰቱ እያሳማሽ። አዎ ከመሬት ተነስተን እኮ ነው ያማናት። እንዲሁ ዝም ብሎ ያልተፈጠረ ወሬ እኮ ነው የተወራው። እኔም ሳላጣራ ናት በቃ የደፈረሰ እንዲሁ ሁለተኛ እኔ አስቱ ማስቲካማ ሳላጣራ አለ አውራ አይደል? እኔስ ቢሆን እኔም ሳላጣራ አልሰማም። እንደው ይቅር በለን ምንና በጾም እንደው ይቅር በለን ወይ። ለነገሩ ምንና ወሬ ውሸት ካልተጨመረበት ሰው አይሰማበት። ዘመኑ ነው ይህ አይደል እንግዲህ። በዚህ በፌሱ በቲክቶክም በምናምን ሰው ዝም ብሎ ሲበጠረቅ አምሎ ሰው የሚሰማ ምን ይደረግ። ውሸት ይወዳል። እዴ ውሸት ይወዳል እኛ አይ ገንዘብ ሲመጣ አይናገርከች ሲሄድ አይታወቅሽው። እንዲያው ቤቲንግ እንኳን የሚገዛኛ አጥቶ አሱ ማስተካከል ለማለች እንዲያው ጩቡ ያለ ነገር። አረ ቤት የልክ ማጥናት ማማ ወሬ፣ ለምን ስሞትን በእንግሊዘኛ አላደረገውም? ማማ ቲክቶክ ሂዳ እንዴት ዋሉ እንዴት አመሹ። አንተ ምን እንዲያው ምንድነው? እንዴት ዋሉና በቃ እኮ እኮ አወደ ቀን አቆጣጠሩ አውቅ እንጂ ምንድነው ማማ ወሬ፣ እኔ እኮ ከሽንኩርት ባሻገር በሰላምታ ነው እንደሚተዳደሩት ዋሉና አበሹ፣ አደሩና ዋሉ። የሚቆጣጠሩኝ የውሎት ዘጠኝ ትንንሽ ነው ማድረጎት አለበለዚያ ብሬን ይመልሳሉ። እንዴ አሁን ነው ማልቀስ? አንተ እና ቤቲንግ ስትቆርጥ እኮ ልትበላና ልትበላ እኮ ነው እንዴ

እንደ ጥላት ይከተለኝ። አንተ ስማ ምንድን ነው የምትለኝ? ቆይ ትላ እን ተስማምተ ነው። አረ እንደ መጣ ነው እኮ። ታዲያ ምን አድርግ ነው የምትለኝ? ከተስማማም በኋላ እንዲህ ባለ ነው እንዴ? እና እንዲህ ባለ ነው። በዚህ እንኳን ቀልድ የለም። አንተ ስማ